አርሰናል ሶስት ነጥቡን ካሳካ ከሲቲ መልሶ በአምስት ነጥብ በመራቅ እንደገና ያበርደዋል፣ የሲቲን ስሜት። እሱም ብቻ ሳይሆን የዛሬውን አሸንፎ ቅዳሜም ጨዋታውን ከአስቶንቪላ ጋር ስለሚያደርግ አርሰናል የአስቶንቪላውን ጨዋታንም ካሸነፈ ልዩነቱን ወደ ስምንት ነጥብ ማስፋት ይችላል። ቀድሞ ስለሚጫወት አርሰናል አርሰናል እንዲሁም ሌሎቹ ተቀናቃኞቹ ላይ ተጽዕኖ መፍጠር ይችላል ማለት ነው። የዛሬውን ጨዋታ አሸንፎ የቅዳሜውን የአስቶንቪላን ጨዋታ ማሸነፍ ከቻለ ስለዚህ፣ ይሄ እንደዚህ አይነት ብቃቶች የዋንጫን ጉዞ የሚወስኑ አይነት ብቃቶች ናቸው በጣም ነሰሰሪ ናቸው አሁን የዛሬውን ጨዋታ አሸነፈ አስቶንቪላን ካሸነፈ ሌሎቹ ቡኖች ከእሱ በኋላ ነው የሚጫወቱት ቼልሲም ማንቸስተር ሲቲም ከእሱ በኋላ የሚጫወት ጫና ውስጥ ይከታቸዋል የነጥብ ኖስ ሰፍቶ ነው ከተሸነፉ አቻ ከወጡ ለአርሰናል ሰርግና ምላሽ ነው የሚሆንለት ነገር ግን አርሰናል በዛሬው ጨዋታ ላይ ድል ካላረገ ኢቭን ላስቶን ቪላው ጨዋታም አደጋ ውስጥ ይከተዋል ሳይኮሎጂካሊ በስነ ልቦናም በስነ ልቦና ውስጥም ችግር ውስጥ የሚከትበት ሂደት ይኖራል። ግን እኔ የዛሬው ጨዋታ ለአርሰናል ብዙ የሚከብደው አይመስለኝም። የማይከብድበት ምክንያት በሪዝን ነው የማነሳው፣ ሪዝን አውት አድርጌ ነው የማነሳው ይህንን ጨዋታ የማይከብድበት ምክንያት ፋክቶችን አያይዤ ከጨዋታ ስታይል ማንጻር አያይዤ እና መሰል ነገሮችን መሰረት አድርጌ ይህንን ጨዋታ ለአርሰናል አርሰናል በቀላሉ ሊያሸንፈው የሚችለው ጨዋታ ላያስቸግረው የሚችለው ጨዋታ እንደሚሆን እገምታለሁ። የእኛውን ጨዋታ እንግዲህ ፋክቶችን ስንመለከት በተወሰነ መንገድ ብሬንትፎርድ ደካማ የሆነው ከሜዳው ውጭ ነው፣ አዌይ ነው። አርሰናል ጠንካራ የሆነው ደግሞ ሜዳው ላይ ነው፣ ዘንድ ነው። ብሬንትፎርድ ካደረጋቸው ስድስት ከሜዳ ውጭ ጨዋታ፣ አዌይ ጨዋታ አምስቱን ተሸንፏል። ኦልሞስት ወር ማለት ነው። አምስቱን ተሸንፏል ካደረጋቸው ስድስት ጨዋታዎች አርሰናል ደግሞ በሜዳው ካደረጋቸው በአረጋቸው ጨዋታዎች በዘንድሮው የውድድር ዓመት አንድ አቻ ብቻ ነው ያለ፣ ከሲቲ ጋር ሁሉንም አሸንፏል። ይሄ ብቻ አይደለም፣ አርሰናል በሜዳው በዘንድሮው የውድድር ዓመት በፕሪሚየር ሊጉ ሁለት ጎል ብቻ ነው የተቆጠረበት። ሁለት ጎል ብቻ። ይሄ ከፋክታ አንፃር የምናየው ነው። ሁለተኛው ነጥብ ግን ከሁለቱ የቡድን ስብስብና ጥራት ደረጃ ነው የምትመለከቱ። አርሰናል ያለው የቡድን የስብስብ ጥራት ደረጃና ብሬንፎርድ ያለው የስብስብ የጥራት ደረጃ በፍጹም የማይገናኙ ናቸው። እያንዳንዱ ተጫዋች ሳሊባም ጋብሬል ማጋሪሽም ሳይኖር ኮምፕ ብታፎካክራቸው ተጫዋችን ከተጫዋች አይገናኙ፣ እያንዳንዱ ተጫዋች ማለት ነው። ስለዚህ እነዚህም ነገሮች መሰረት አድርገን ስንመለከታቸው፣ ከዛም ባለፈ የእርስ በርስ ግንኙነታቸውም ተመሳሳይ ነው። አርሰናል ባለፉት ሰባት ተከታታይ ጨዋታዎች አልተሸነፈም። በብሬንፎርድ የመጀመሪያ ወደ ፕሪምየር ሊጉ ባደጉበት ዓመት አርብ ቀን የተደረገ ጨዋታ ነው ላይ ብሬንትፎርድ ያሸነፈበት መራ ብሬንትፎርድ ያሸነፈበት መራ ግብር ዴቪድ ራያ የብሬንትፎርድ ግብ ጠባቂ ሆነ። እዚህ አንገቱ ስር ጀርባው ላይ ንቅሳቱ አለ። እስካሁን ድረስ ያቺ ቀና ጎሏ እስካሁን አለ ማስለቀቁ እ የአርሰናል ደጋፊዎች እንዲሁም አንድ ሰሞን ኢምሬትስና ለንደን ያሉ ደጋፊዎች ንቅሳቱን ያስወግድልን የሚል ጥያቄ ሁሉ ሲያነሱ ነበረ። ዴቪድ ራያ በሚመለከት ማለት ነው። ስለዚህ ብቸኛው አወይ አርሰናልን ካሸነፈ ሰማንያ ሰባት አመታት ዓመታት ተቆጥሯል። ኢምሬትስ ላይ ወይም ሃይቤሪ ላይ ማለት ነው የቀድሞው ስቴዲየሙ። ሰማንያ ሰባት ዓመት ውስጥ ብሬንፎርድ አርሰናልን ማሸነፍ አልቻለም። ለመጨረሻ ጊዜ 1938 ላይ በሊጉ ጨዋታ ሁለት ለዜሮ ያሸነፉበት ጨዋታ ነው የሚጠቀሱ ሶ ፋክቱን ስንመለከት እነዚህ ነገሮች ቶታሊ ወደ አርሰናል ፌቨር ያደርጋሉ። የጨዋታ እንቅስቃሴንም ስንመለከት አርሰናል ዘንድሮ እያስመዘገበው ካለው ውጤት፣ ሜዳው ላይ ካለው ጥንካሬ፣ ከተጫዋቾቹ ስብስብ አንጻር በትልቁ ምንም ለአርሰናል ይሄ ጨዋታ አርሰናል ያሸንፋል ብሎ ማስቀመጥ ሀሰት አይመስለኝም። ግን ሊጉ የእንግሊዝ ፕሪሚየር ሊግ ነው፣ ያልተጠበቁ ነገሮች የሚከሰቱበት ነው። ዳኞቹ ይወስኑታል፣ አንዳንዴ ቀይ ካርድ አሳይቶ፣ አንዳንዴ ሙቭመንቶቹ ይወስኑታል፣ ያልተጠበቁ ነገሮች ማለት ነው። ግን አርሰናል አሁን ካለው ስብስብ አንጻር በተለይ የአርሰናል የፊትም አሁን በቸልሲ ጨዋታ ላይ አርሰናል ችግር የነበረው ተከላካይ መስመሩ ነው አይደል? ተከላካይ መስመሩ ጠንካራ አልነበረም፣ ነው። ለምን? የቸልሲ አጥቂዎች የሚፈትኑ ስለነበሩ። ማን ማን ናቸው? ኢስቲቫው ፔድሮ፣ ኔቶ ጆዋ ፔድሮ፣ አሊሃንድሮ ጋር ናቸው እና የመሳሰሉ ተጫዋቾች ናቸው። በብሬንፎርድ በኩል ግን በዛ ልክ ጥራት ያላቸው ተጫዋቾች የሉ በዛ ልክ አሁን በቸልሲ ልክ በምታነሳው በሌሎች ቡድኖች ልክ በምታነሳው የጥራት ደረጃ ያሉ አጥቂዎች የሉም። ያም ቢሆን ግን ስቲል አይገር ቲያጎ ከኤርሊንግ ብራውት አላንድ ቀጥሎ ኮከብ ጎል አግቢ ነው በእንግሊዝ ፕሪሚየር ሊግ። ሃላንድ በስንት ጎል የሚበልጠው ይመስላቸኋል? አርማዎቻችን አሁን አይገር ቲያጎ ና ሃላንድ ስናስብ በጣም ከፍተኛ ልዩነት ያላቸው ይመስላል። በአራት ጎል ልዩነት ነው የሚበልጠው ሃላንድ አይገር ቲያጎ በእርግጥ ብዙ ፔናልቲ ጎሎች ምናምን አስቆጥሯዋል፣ ግን አይጎር ቲያጎ ቀላል ተጫዋች አይደለም። ይቀጣል። ማንቸስተር ዩናይትድ ላይ ያስቆጥራ ጎል፣ አንግሏ ላይ ቁጭ ያደረጋት ጎል የተጨራረፈ ይመስላል። አስቦት ላይ መስል ይችላል፣ ግን በጣም የሚያምር ጎል ላይ ያስቆጥረው የዛን ቀን አይጎር ቲያጎ። ከዛ በኋላም በነበሩት ጨዋታዎች እንዲሁም ተመሳሳይ ነገሮችን ስንመለከት ተመልክተናል። እነዚህን መሰረት አድርገን ነው በቃ እነዚህን ነገሮች ስትመለከታቸው ከቡርን ደብስ ከጥልቀት አንጻርና መሰል ነገሮች ስታይ ከሜዳው ላይ ነው የሚጫወተው፣ ሜዳው ጋር ነው የሚጫወተው። አርሰናል ከሜዳው ካለው ጥንካሬና መሰል ነገሮች ይሄን ጨዋታ ለአርሰናል ፌቨር ይደረጋል፣ ምንም ጥያቄ የሌለው መንገድ ማለት ነው። በዛሬው ጨዋታ ላይ አርሰናል ሳሊባና ትሮሳርድን የማግኘት እድል እስቲል አሉ። ያው ብዙ ጊዜ እንደምናነሳው አርቴታ የመደበቅ ባህር ያላቸው አሰልጣኝ ናቸው። በዚህ እንዲሁም ከፈርጉሰን ጋር ይመሳሰላሉ ስንል ነበረ ባለፈው፣ እና ሊያመጡ ይችላሉ። አሁን ለምሳሌ የኮሬሽ ስታንፎርድ ብር ሲደርስ ነው ለጨዋታው ብቁ መሆኑ የተረጋገጠ። ሳሊባና ትሮሳርድንም ተነጋግረዋል ተናግረዋል። ሳሊባና ትሮሳርድ በዛሬው ጨዋታ ላይ የመድረስ እድል አላቸው። የእነሱ ጉዳት ደይስ ነው ቀን ነው የቀን ነው ካለ አንድ ቀን ሊሆን ይችላል፣ ሁለት ቀን ሊሆን ይችላል፣ ሶስት ቀን ሊሆን ይችላል። የጋብርኤል ማጋሌሽ ጉዳት ግን ሳምንት ያቆያል፣ ሳምንታት ያቆያል። በተመሳሳይ ከያብርዝም የሚል ሀሳባችሁን ያስቀመጡበት ሂደት ነው ያለው። ያ ማለት ከያብርዝና እንደዚሁም ጋብርኤል ማጋለሽ መቶ በመቶ በጨዋታ ላይ አይኖሩም። ሌሎቹ ግን ተቀያሪ ወንበርም የመቀመጥ በቋሚ 11 የመግባት እድል ይኖራቸዋል ማለት። ይሄ ከሆነ ደግሞ ይበልጥ አርሰናል በጣም ጠንካራ ሆኖ ሊመጣበት የሚችልበት እድል ሊኖር ይችላል። አስበው 17 ተከታታይ ጨዋታ ያልተሸነፈ ቡድን ነው። 17 ተከታታይ ጨዋታ አርሰናል አልተሸነፈም። 17 ተከታታይ ጨዋታ ያልተሸነፈን ቡድን ለብሬንትፎርድ በቀላሉ እጅ ይሰጣል ብሎ ማሰብ ሞኝነት ነው። በእግር ኳስ ምንም ነገር ሊከሰት ቢችልም ማለት ነው። ማታ ማታ ያደረጓቸው ጨዋታዎች ሁለቱ ቡድኖች አርሰናል ማታ ማታ ከ12 ጨዋታ አስሩን አሸንፏል። ሁለታቸው አወጣ ለመጨረሻ ጊዜ የተሸነፈው ከሁለት ዓመታት በፊት በዌስታም ሁለት ለዚሮ ብሬንፎርድ ደግሞ በተቃራኒው፣ ማታ ማታ ነው። ማታ ማታ አይመችውም። አስራ አንድ ጨዋታ አድርጎ አንድ ብቻ ነው በሳምንቱ አጋማሽ ያሸነፉ፣ ሶስት አቻ፣ ሰባት ሽንፈት አስተናግዷል። ለመጨረሻ ጊዜ ይህ ከአስራ አንድ ጨዋታ ማታ ማታ ካሸነፋቸው ጨዋታዎች የመጨረሻውን መጨረሻ ላይ ያደረገውን ባለፈው ግንቦት ወር ከኖቲንግሃም ፎረስት ጋር ያደረገውን ጨዋታ ነው ሁለት ለባዶ ማሸነፍ የቻለው ይህም ብቻ ሳይሆን ከ23 ጨዋታዎች በለንደን ደርቢ ተጫወቱ አራቱን ብቻ ነው ያሸንፉ። 23 የለንደን ደርቢ ጨዋታዎች አራቱን ነው ያሸንፉ፣ ሁለቱን ክሪስታል ፓላስ ሁለቱን ደግሞ ዌስትሃም ነው ያሸንፉ። ለንደንም የለንደን ደርቢ የሚፈትነው አይነት እግር ኳስ ክለብ ሆኖ እንመለከተዋለን። ከዛ ባለፈ አምስት ተከታታይ ጨዋታዎች ክሊንሺት ማስመዝገብ አልቻለም። ምንም እንኳን በሊጎ ወገብ ላይ ቢቀመጥም ግን ክሊንሺት ማስመዝገብ አልቻለም። ይህም አንዱ ድክመታቸው ሆኖ እንመለከተዋለን። ብዙ የጉዳት ዜና የለባቸውም። ካርቫሎ፣ ዳሲልቫ ና ሚላምቦ ዘንድሮ የሌሉ ናቸው። ሶስቱም የረጅም ጊዜ ጉዳት የቆዩ ተጫዋቾች ከመሆናቸው አንጻር እነዚህ ተጫዋቾች ብዙም ቢኖርም አይጠቁም ባይኖርም አይጠቁም ትርጉም የሌላቸው ናቸው። ወሳኝ የሚባል ተጫዋች ጉዳት የሌለበት ቡድን ነው። ይህን ቡድን ስንመለከተው ማለት ነው። ዛሬ የጨዋታውን ሂደት ሊወስኑ የሚችሉ ወሳኝ ውሳኔዎች በሁለቱም ቡድኖች በኩል ይተላለፋሉ ተብሎ ይጠበቃል። አንደኛው በብሬንፎርድ በኩል ኦብቪየስሊ እንደጠቀስ ነው ቀድም መግቢያም ላይ እንዳል ነው የብሬንፎርድ አስፈሪው ሰው አስፈሪው ሁኔታ የመልሱ ሮራ ነው። ካዮዴ የተባለ ጣሊያናዊ የሚወረውራቸው የመልሱ ሮራዎች የማዘን ምትን ያስንቃሉ። ሳጥር ውስጥ የሚደረጉ ያለቀላቸው አሲስቶችን የሚያስንቁ ኳሶች ነው የሚወረውሩ ከመልሱ ሮራ የሚልካቸው ኳሶች ማለት ነው እና በዚህ በጣም ጠቃሚ ቡድን ነው። መልሱ ሮራ በቀጥታ በሚወረወር የመልሱ ሮራ የጁ ሮራ ማለት ነው። በኛ ያው መልስ ሮራ ነው። ፕሮፌሽናል ወርዱ ግን በመልስ ሮራ በጣም የተሳካለት ቡድን ነው። ይሄ ነው ትልቁ አንዱ አርሰናል ሊጠነቀቅ የሚገባው። ቦርዱን ያጠብ ቢሆን አርሰናል አይመስለኝም። የማስታወቂያ ቦርዱን አንዳንድ ቡድኖች እንደሱ ያደርጋሉ እንደዚህ አይነት ነገሮችን ለመግታት። ከዛው ሌላኛው ጠንካራ ጎናቸው መልሶ ማጥቃት ነው። በመልሶ ማጥቃት ኬቨን ሻደ በጣም ፈጣን ተጫዋች ነው። በመልሶ ማጥቃት ሂደት ውስጥ በረጃጅም ኳስ አይጎር ቲያጎን ለማግኘት የሚያደርጉት ጥረትም በጣም ድንቅ ነው። እነዚህን ሶስት ነገሮች ሚካኤል አርቴታ ተጠንቀው ከገቡ ጎል አያስተናግዱ። ከእነዚህ ሶስት ነገሮች ለአንዱ እንኳን ትኩረት ሳይሰጡ ከገቡ ግን ሊቀጡ ይችላሉ። መልሶ ማጥቃት፣ ረጅም ኳስ እና የመልሱ ሮራ ዋነኛው የመልሱ ሮራ እንዲሁ የሚጎሉ ምንጫቸው ዋነኛው ፔናሊቲ ምንም ያገኙበት ጎልም ያገቡበት እነዚህ በጣም ትልቁ ጥንካሬያቸው ናቸው ተብሎ ይታሰባል። ዛሬ ሚካኤል አርቴታ በተወሰነ መንገድ ቡናቸውን ሽፍት እንደሚያደርጉ ይጠበቃል። ሮቴሽን ሊኖር እንደሚችል ልምምር ላይ የነበሩ የክለቡ የቅርብ ምንጮች እንደሚያሳዩ ከሆነ ሮቴሽን ይኖራል። ያም ሮቴሽን በተለያየ መንገድ ሊከናወን እንደሚችል ይጠበቃል። ሜጀርሊ በዋነኝነት በዛሬው ጨዋታ ላይ በሮቴሽን ተጠቃሚ የሚሆነ ወይም የሚያርፉ ተጫዋቾች እረፍት የሚሰጣቸው እረፍት ሲባል ቶታል እረፍት አይደለም ተቀያሪ ወንበር ላይ መቀመጥ ነው እንጂ ቶታል ረፍት የምሰጥበት ሰዓት አደለም። አሁን የውድድር ዓመት አጋማሽ ወይም ውድድር ዓመቱ አልቆ ዋንጫውን የከለ ክለብ አረጋግጦት ምናምን ሲሆን ነው ቶታል ረፍት የምሰጠው። ግን ከሙሉ ረፍት የማይተናነስ ተቀያሪ ወንበር አስቀምጠውና ተጫዋቹን ቡድን ጥሩ ከሆነለ አትጠቀምበት ለቀጣይ ጨዋታ ታሳርፈዋለ። ቡድን የሆነ ችግር ካጋጠመው አስገብተ ክፍተትን ታርምበታለ ማለት ነው። ይሄ ነው ሊያደርጉ የሚችሉት እና እረፍት የሚለው ቃል ራሱ የተለያየ እንደሆነ፣ ለምን እንዲረድኑ አርማዎቻችን ሙሉ ረፍት አለ። ሙሉ ረፍት የሚባለው ተጫዋቹን ከቡድን ውጭ የምታደረገው እንደዚ አይነት የሚሆን ሊግ ካፕ ውድድር፣ ኤፍ ኤ ካፕ ውድድር ገና ፈረስት ዙሮዎች ምናምን ምናምን ሲኖሩ እንደሱ ታደርጋለህ። እንዲህ አይነት የፕሪሚየር ሊግ ዋንጫና የፕሪሚየር ሊግ ውድድር እያረክ ግን ሙሉ ረፍት አሰጥ። ሶስቱ ተጫዋቾች በዋነኝነት ዛሬ ረፍት ይሰጣቸዋል ተብሎ ይጠበቃል፣ ወይም ሮቴት ይደረጋል። ጁሪያን ቲምበር ቀይ መስመር ላይ በቤንጃሚን ዋይት ይተካል። ግራ መስመር ላይ ካላፊዮሪ በሊዩስ ኬል ይተካል። ቀኙ የማጥቃት እንቅስቃሴ ላይ ሳካን በማዱኬ ይተኩታል ተብሎ ይጠበቃል። እነዚህ ሶስቱ ሮጦች የመደረግ እድራቸው በጣም ሰፊ ነው። ሌላው በዚህ ቡድን ውስጥ ማርቲን ኦዲጋርድ መጥቷል። አንበላቸው አንበላቸው መጥቷል። ይዜ እያሳያለው አቋም ኦዲጋርድ ቦታ የማግኘት እድሉ ጠባብ ምንም ኦቬስ ነው። በነገራችን ላይ ይዜ በአምስት ጨዋታ ስድስት ጎል ላይ ተሳትፏል። ኤምሬትስ ላይ ባረጋቸው አምስት ጨዋታ በታሪክ በአርሰናል እግር ኳስ ታሪክ እንዲህ አይነት በአምስት ጨዋታ ስድስት ጎል ላይ የተሳተፉ በመጀመሪያ አምስት ጨዋታቸው አራት ተጫዋቾች ናቸው። እነሱም ክሊርሊ የአርሰናል ብራንድ የሆኑ ተጫዋቾች ናቸው። ኦዚል፣ አሌክሲስ ሳንቼዝ፣ ኦቦሚያንግ እና ጋብርኤል ጄሱስ እነዚህ ናቸው፣ በአምስት ጨዋታ ስድስት ጎል ላይ የተሳተፉት። ይዜም በአምስት ጨዋታ ስድስት ጎል ላይ ተሳትፏል። የእነዚህን ተጫዋቾች ክብረ ወሰን የተጋራበት ሂደት ሶ በዛሬው ጨዋታ ላይ ኦድጋርድን አስቀምጦ ይዜም በቋሚነት ማስገባት ለኦድጋርድ ያለህን ክብር መቀነስ ወይም ኦድጋርድ ላይ ያለህ እምነትን መቀነስ ያሳያል፣ ያንን ማድረግ ተብሎ ይታመናል። ስለዚህ አርቴታ ያንን ከማድረግ ይልቅ በዛሬው ጨዋታ ላይ ኦድጋርድን ከራይስና ከዙሜንድ ጋር ያጣምሩታል። ኢዜም እንዳይከፋው ደግሞ ካሳየው ምርጥ ብቃት አንጻር ግራ መስመሩ ላይ ያጫውቱታል። የነ ማርቲኔሊና የነ ትሮሳርድ ቦታ ላይ ማለት ነው። ይህን እቅድ ሊጠቀሙ እንደሚችሉ ይጠበቃል። የኮሬሽ ዘጠኝ ቁጥሩን ይመራል። ቀኝ ላይ ማዱኬ ይኖራል በሳካ ቦታ። ከዛ ቀኝ ተከላካይ ላይ ቤንዋይት ይኖራል። ግራ ተከላካይ ላይ ሉስኬል ይኖራል። ሳሊባ ከደረሰ ከኢንካፔ ጋር ይጣምራል። ሳሊባ ካልደረሰ ሙስኬራ እና ሂንካፔ ይጣምራሉ። አርሰናል ሊጠቀም የሚችለው ይህን አስር ከዚህ አንድ ወይም ሁለት ለውጦች ይኖር ነው እንጂ በአብዛኛው ይህን ነው ሊጠቀም የሚችለው። ባለፉት ጨዋታዎች እየተጠቀማቸው የመጣውን አሰላለፍ አለፍ አይጠቀምም። አንድ ሚካኤል ሜሪ ነው፣ እረፍትም ይፈልጋል። በተጨማሪም ደግሞ የኮሬሽ መጥቷል፣ ፊዚካሊ በጣም የሚጠቅመ ተጫዋች ነው፣ ከሚካኤል ሜሪ ነው በተሻለ መንገድ። በእርግጥ በየጨዋታው እኮ ሚካኤል ሜሪኖ ባለፉት ጨዋታ እኮ ቀይ አሳይቶልሃል። ጎል ያህል ስሜት ያለው ነው፣ ጎል አስቆጥሮልሃል። እንዴት አድርገው ያንን እድል አርሰናል አለመጠቀም ድካሞችና መሰል ነገሮች ያመጡትና ታክቲካሊ የሚካኤል አርቴታ በተወሰነ መንገድ እዛ የቅያሮ ሂደት ላይ የሰሯቸው ጥቃቅን ስህተቶች ያመጧቸው ነው እንጂ ያን ማድረግ ቢችሉ እዛ ጨዋታ ላይም ሶስት ነጥብ መውሰድ የሚችሉበት እድል ነበረ። ስለዚህ ዛሬ እነዚህ ተጫዋቾች ሮቴት ይደረጋሉ ተብሎ ይታመናል። ይህን የሚያደርጉበት ምክንያት ቀጣይ ጨዋታቸው ካስቶን ቪላ ጋር ነው። ቅዳሜ ምሳሳ ላይ ነው የሚደረገው የጨዋታ ስለዚህ በዛሬው ጨዋታ ላይ እነዚህን ተጫዋቹ ማሳረፍ በቀጣይ ጨዋታ ሳካም ቲምበርም ካላፊ ወሪም ከነ ሙሉ ብቃታቸው እንዲጫወቱላቸው ይፈልጋሉ። አንዳንዶች ኖርጋርድንም በራይስ የመተካት ነገር የሚሉ አሉ። እኔ አማካኙ ነኩታል የሚል እምነት የለኝም። የዚሁ ሜንዲ እና የራይስን ጥምረት ምናልባት ሶስት ለባዶ መርቶ ምናምን ሊቀይሩ ይችላሉ እንጂ የእነዚህን ሁለት ተጫዋቾች ጥምረት የሚነኩት አይመስለኝም። በጣም ወሳኝ በአርሰናል የዘንድሮ ውድድር ዓመት ጉዞ ላይ ወሳኝ ነጥብ ስለሆኑ ሁለቱም ተጫዋቾች ሁለቱም ተጫዋቾች በጣም ወሳኞች ናቸው። ኖርጋርድ ከገባ ደግሞ ኖርጋርድ የሚያሳርፈው ዙቡሜንዲን እንጂ ራይስን የመሆን እድል የለው። ራይስን ማሳረፍ ከፈለጉ ሜሪኖን ነው ሊጠቀሙ የሚችሉት። ይዜ ነው ሊጠቀሙ የሚችሉት ሚዱ ላይ ማለት ነው፣ ስምንት ቁጥር ቦታ ላይ ራይስን ግን ራይስ አንደኛ ረፍትም አልፈልግም ብሏቸዋል። በቃ አሁን ሙዴ ላይ ነ መጫወት ነው የምፈልገው የሚል አቋሙን ሰሞኑንም ሀሳቡን ሰጥቷል። ምንም ሜዲካም ምንም አይነት ስሜት የለኝም በቃ ውስጤ መጫወትን ብቻ ነው የሚሸው መጫወትን ብቻ ነው የሚፈልገው ብሏል። እና ተጫዋቹም ከሂስትሪው አንጻር ያን ያህል ጉዳት የሚያሳስበው አይነት ተጫዋች አይደለም። ጨዋታ የሚያመልጠው በካርድ ወይ አንድ ቀን ምናምን ኖኮች ምናምን ምናምን ካልሆኑ በስተቀረ ራይስ ብዙ ለጉዳት የሚጋለጥ አይነት ተጫዋች አይደለም። እንደዚ አይነት የሰውነት ያላቸው ወይም እንደዚ አይነት ማንነት ያላቸው ተጫዋቾች አሉ፣ በቃ የማይጎዱ። ለምሳሌ ብሩኖ ፈርናንዴዝ አንድ ጨዋታ ሳስታውሳለህ፣ አሉቲ ብሩኖ ፈርናንዴዝ እንደ ትናንት በእግሩን በዚህ በመሸፈኛ ቡት አድርጎ ይሄ ጉዳት ሲያጋጥማቸው የሚያደርጉት የለም። እስከ ላይ ድረስ እሱን አድርጎ ታይቶ ከሶስት ቀን በኋላ ጨዋታ ላይ ገባ እና ይሄ እንደ ራይስ እንደ ብሩኖ ፈርናንዴስ ካይሲዶ አይነት ተጫዋቾች እንደፈለጉ ይሮጣሉ፣ እንደፈለጉ ይሆናሉ። ብዙም ለጉዳት የሚጋለጡ ተጫዋቾች አይደለም። ይሄ የኋላ ባኪስትሪያቸው የፊዚዮሎጂያቸው፣ የሰውነታቸው ሁኔታም ያለዛ ስለሆነ ራይስን በዛሬው ጨዋታ ላይ የሚያሳርፉት አይመስለኝም። ግምቴ ነው። እንግዲህ በጨዋታ ላይ ምን ይሆናል፣ አብረን የምናየው ነው። እኔ ሞር የማረፍ እድል ያላቸው ሳካ፣ ቲምበር፣ ካላፊዮሪ እነዚህ ሶስት ተጫዋቾች ለቀጣዩ ጨዋታ በጣም አስፈላጊ ስለሆነ ቪላ ፓርክ ላይ ከባድ ፍልሚያ ስላላቸው ሊያሳርፏቸው እንደሚችሉ የሚገመት ይመስለኛል። ብሬንትፎርድ እንግዲህ ከባዱ ተጫዋቻቸው ቅድም አይጎር ቲያጎን አንስተናል፣ ዲኔ አንደርሰን ነው የዚህ ቡድን ወሳኝ እየሆነ የመጣውን በብሬንፎርድ እግር ኳስ ክለብ ውስጥ ወሳኝ እንቅስቃሴውን እያደረገ ያለው የቀድሞ የሊቨርፑል ተጫዋች፣ ከዛ አያክስ ሄደ። በአክስ ያልተሳካ ጊዜ ካሳለፈ በኋላ አሁን ወደ ብሬንፎርድ ከመጣ በኋላ ግን ሄንደርሰን፣ ዲን ሄንደርሰን ነው። ዲን በረኛው ነው። ሄንደርሰን እኮ አይ፣ ዲን ሄንደርሰን በረኛው ነው የክሪስታል ፓላሱ። አዎ፣ አዎ፣ ሄንደርሰን፣ ሄንደርሰን፣ ሄንደርሰን የቀድሞ የሊቨርፑል ተጫዋች፣ እሱ የሚያደርጋቸው ነገሮች በዚህ ቡድን ውስጥ እጅግ በጣም ወሳኝ እየሆኑ እየመጡ ነው። እንደ ራይስ ራይስ አይነት ሚና ያለው በዛ ቡድን ውስጥ እንደ ራይስ አይነት ሙና ያለው እና አንዱ አርሰናል ቅድም ከቀጠቀስኳቸው ነጥቦች መካከል ይሄ የረጅም ኳስ መንስኤዎችና የመልሶ ማጥቃት መነሻዎቹ በዋነኝነት ሄንደርሰን በተለይ ከተከላካይ ጀርባ የሚጠላቸው ኳሶች በጣም አስፈሪዎች ናቸው። እዚህ ጨዋታ ተጫዋች ላይ ከፍተኛ ጥንቃቄ ማድረግ ይኖርባቸዋል አርሰናሎች። ይህን ተጫዋች በትክክል ማርክ ማድረግ፣ በተለይ የአማካኞች እነ ዙሜንዲ እነ ራይስ ሚና ትልቅ ነው። ጆርዳን ኤንደርሰን በሚል ስታከል ቅድም ዴን ኤንደርሰን የሚ ጆርዳን ኤንደርሰን የዚህ ተጫዋች ጆርዳን ኤንደርሰን እንቅስቃሴ በዚህ ጨዋታ ላይ ወሳኝ ወሳኝ ከሚባሉት ነጥቦች እንደሚሆን ይገመታል። ግን ዞሮ ዞሮ ጨዋታው ለንደን ደርቢ ነው። ቆንጆ ፍልሚያ ይሆናል ተብሎ ይጠበቃል። የማዘን ምት ወይስ የመልስ ሮራ ዛሬ ጨዋታውን የመወሰን አቅም አለው የሚለውም ሌላው ነጥብ ነው። በእርግጥ ከጋብሪኤል ማጋሌሽ መጎዳት በኋላ አርሰናል የቆመ ኳስ አጠቃቀሙ ወርዷል። በእርግጥ ቲምበር አስቆጥሯል፣ ከሱ መጎዳቱ በኋላ ጁሪያን ቲምበር አስቆጥሯል። ግን እንደ በፊቱ አይነት የተጽዕኖ ፈጣሪው ጋብሪኤል ማጋሌሽ ነው፣ ዋናው የቆመ ኳስ ሁሉ ነገራቸው የአርሰናሎች። እሱ አለመኖሩ በዚህ ጨዋታ ላይ የቆመ ኳስ አጠቃቀማቸው ላይ ተጽዕኖ ሊያሳድር ቢችልም ግን አርሰናል በሁለቱም መንገድ ብሬንፎርድን ማሸነፍ ይችላል። በቆመ ኳስም በኦፕን ፕላይም ማሸነፍ የሚችልበት እድል ሰፊ ይመስላል። ምሽት አራት ሰዓት ተኩል የሚደረገው ጨዋታ ይጠበቃል። ሌላው ሊድስ ከቼልሲ የሚያደርጉት ጨዋታ ተጠባቂ ነው። ሊድስ ከአርሰናል ጋር በጣም ላስጨራሽ ጨዋታ አድርጎ ነው የመጣው። ቼልሲ ከአርሰናል ጋር ስታንፎርድ ብሪጅ ላይ አሁን በሊድስ ሜዳ ነው ጨዋታቸውን የሚያደርጉት። በንጽጽር ሊድስ ደከም ያለ ቡድን ቢመስሉም ግን ካይሲዶ የላቸውም ድካም ሊኖር ይችላል በዛሬው ጨዋታ ላይ ቼልሲ ያ ተጽዕኖ ካልፈጠረበት በስተቀር ከስኳድ ዴብዝ አንጻር ቼልሲም ላይክ በፎፋና እና በቻሎባ ደረጃ ጥራት ያላቸው ተጫዋቾች ባይኖሩትም ግን አሉ እነ ተወሲና ዳረቢ ያሉ እነ ባዲያሼል ያሉ እነዚህ አይነት ተጫዋቾች አሏቸው ግን የጥራት ደረጃቸው እነዚያኞቹ ከፍ ያሉ ናቸው ዛሬም ቼልሲም ልክ እንዳርሰናል የተወሰነ ሮቴሽን ሊያረግ ይችላል ካለፈው ጨዋታ ድካም አንጻር የተወሰኑ ተጫዋቾች ለምሳሌ ጋርናቸውን በቋሚነት የሚያስጀምር ጊተንስን በቋሚነት አስጀምሮ በኋላ ላይ እነ ኢስቲቫው እነ ፔድሮኔቶን ተክቶ የማስገባት እና መሰል ነገሮች ሊከናወኑበት የሚችል ጨዋታ ነው ተብሎ ይጠበቃል። ሊቨርፑል ከሰንደርላንድም ዛሬ ምሽት እንደዚሁ ከሚደረጉ ጨዋታዎች መካከል ይጠበቃል። ሊቨርፑል ቀና ብሏል፣ ባለፈው ጨዋታ ላይ ማሸነፉን ተከትሎ ዌስትሃምን ከሜዳው ውጪ በለንደን ኦሎምፒክ ስቴዲየም ላይ ዛሬስ ሊቨርፑል ጉዞውን የሚቀጥልበት የፕሪሚየር ሊግ የሳቶን ሀዲድ እንደገና ወደ ሀዲዱ ገብቶ ወደ ውድድሮች መግባት የሚችልበትን ሂደት መፍጠር ይችላሉ። አብረን የምንመለከተው ይሆናል። ሊቨርፑል ከሰንደርላንድም ምሽት ምሳሌ ላይ ከሚደረጉ ተጠባቂ ጨዋታዎች መካከል ናቸው። ሁሉንም ጨዋታዎች በቀጥታ ስርጭት እናስተላልፋለን። የቀሩና አዳዲስ አብዴቶችን ደግሞ ምሽት ላይ ስንመጣ የምናስደምጣቸው ይሆናል። አጭር መሸጋገሪያ አድርገን ወደ ሌሎች ስፖርታዊ ጉዳዮቻችን እናምራለን።